አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻነል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኑ ወገኖች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ፏጥርት ያሉ እቃዎች ይችላችሁ መጥቻለሁ ከነዋጋው ነግራችኋለሁኝ። ቪዲዮ ላይክ ላይክ በማድረግ ጀምሩት፣ እንዲሁም ሼር እያረጋችሁ ውድ ተመልካቾች እንደምትመለከቱት በጣም የሚያምሩ ቁምሳጥን ናቸው። ኮንፈርት የሌላችሁ ሆኖ አንድ አይነት በምንም የማይለዩ ቁም ሳጥን በኤች ዲኤፍ የተሰሩ በናምኔቱ የለበሰው ኤች ዲኤፍ ከውስጥም ከውጭም በአንድ አይነቱ፣ እንደምትመለከቱት ዶቼ ሶስት መደርደሪያዎች ከዚህ ጋር እናገኛለን። ስንከፍተው ከሁለቱም በኩል አንድ አይነት ሳይዝ ያለው ነው። አንድ አይነት ነው፣ ኤች ዲኤፍ የሚባለው ከሁለቱም ሳይዝ አንድ አይነት ከለር ነው የሚኖረው። ጠርዟን ብቻ የተለየ ነገር ማስቀባት ትችላላችሁ እንጂ እንደምትመለከቱት ፏጥርት ያለ ነው ውዶቼ። እንደምታዩት እዚህ ጋር አራተኛ ጋር ታች ጋር አለው። እንደምትመለከቱት ባለ ሶስት ተከፋሽ ነው። በናምኔት የተሰራ ውሃ በማይገባበት ማነ ጉዶች ኮምፈርት አልባ ነው። እንደምታዩት መሀል ዋጋትን ከፍታት በዚህ መልኩ እናገኛለን። እዚህ ጋር እሱም መስቀያና መስተዋት ነው የምናገኘው። ከዚህ ጋር ደግሞ ከታች ጋር ሁለት መሳቢያዎች እናገኛለን። ይህ እንደፈለጋችሁ ነው። ሙሉ መስቀያም ካላችሁ ሙሉ መስቀያ ማድረግ እንችላለን። በዛታችን መሰረት ነው የምንሰራው። ጉዶች እንደምታዩት ሁለት መሳቢያዎች አድርገንለታል። እንዲሁም ደግሞ ለሁለት ከፍለነዋል ማለት ነው። አንዱ ለሱፍ አንዱ ደግሞ ለልብስ መደርደሪያ። ትፈልጉ ፓርቲሽኑን ማንሳት ትችላላችሁ። ወደዚህኛው ጋር ስንመጣ ከዚህም ጋር ሶስት፣ ከስር ጋር ካለው ጋር አራት መደርደሪያዎች እናገኛለን። ፓርቲሽኖቹ ሁሉም ተነሽ ናቸው። ያኔ ለማጽዳት በጣም ምቹ ናቸው። እያነሳችሁ ማጽዳት ትችላላችሁ። የተለያዩ አቧራ ነገር ሲኖር ውስጡ ራሱ ማጽዳት ትችላላችሁ ማለት ነው። ውዶች በውሃ ሆነ በተለያየ ነገር ማጽዳት ትችላላቸው። በጣም የሚያምር ቁም ሳጥን፣ ያን ስለሚያንጸባርቅ ሊሆን ይችላል እንጂ በጣም ነው የሚያምረው። ከላሩ ወደርሳሲ ሳሲ የኛውም ደግሞ እንደዛው ነው። አንድ አይነት ነው፣ ምንም አይለያቸውም። ዋጋቸው ራሱ አንድ ነው። የነዚህ በናምኔቱ አሁን ላይ እየሰራ ነው ያለ ነው 32000 ነው ማለት ነው። ያኒ ይለያያል፣ የናምኔቱም ደረጃ አለው። ግን ይሄ በደረጃ አንዱ ነው እና በአንደኛው ነው የተጠቀምንላት ወዶቼ እንደምታዩት በጣም የሚያምሩ ቁም ሳጥን ናቸው። እና ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሸር እያደረጋችሁ ማስታወቂያም ላይ ያለውን ነገር እያያችሁ በእሱም መልክ ትፈልጋችሁ ማዘዝ ትችላላችሁ ማለት ነው ውዶቼ። እንደምታዩት ከመሀል ጋር ስናይ እንደዚህ መልኩ እናገኛለን። የሱ መስቀያ ልክ በተመሳሳይ ሳይዝ እዚህ ጋር ነው ያደረግነው መሀል ላይ እንደምታዩት። መስተዋቱ ያኔም ሙሉ ያሳያል። ፈለጋችሁ ውጭ ላይ ማድረግ ምንችላለን። ይህ እንደ ፍላጎታችሁ ነው ማለት ነው ውዶች፣ ከስር ጋርም እንደዛው በዛው አይነት ሳይዝ ሁለት መሳቢያዎች አድርገንላታል። ከእነሱ መስቀያው ለሁለትም ከፍለንላታል ፓርቲሽኑን። ይህ እንደ ምርጫችሁ ነው። ዳር ላይም ከፈለጋችሁ ዳር ላይ፣ መሀል ላይም ተፈለጋችሁ መስቀያው መሀል ላይ። ፓርቲሽኖቹንም እንደዛው ብዛቱ በእናንተው ምርጫ ነው የሚከፈለው ያኔ አሁን አንዳንዶቻችሁ በእኛ የምናደረግ ይመስላችኋል፣ ግን በራሳችሁ ምርጫ ማድረግም ትችላላችሁ። ውዶች ይህንም ነግራችሁ ፈልጋለሁኝ። አንደኛ ነገር እንደምትመለከቱት ሁለቱም ማች ላይ ነው። በአንድ ላይ በምንም የማይለይ ቁምሳጥን ነው። በጣም ደስ የሚሉ ቁም ሳጥን ናቸው። ኮንፈርት አልባ ኮንፈርት ማድረግ ትችላላችሁ። ይህ እንዴት መሰረት ነው። ኮንፈርት ትፈልጉ፣ ኮንፈርት አልባ ትትፈልጉ፣ በኮንፈርት አልባ አድርገን እንሰራለን። ና ውዶች ላይክ ላይክ ማድረግ እንዳይረሳ